ሰላም ጤና ይስጥልኝ። ወደ ቻናሌ ቤተሰቦች እንዴት ናችሁ? እኔ ጋር ሁሉ ሰላም ነው። ዛሬ ደግሞ እየላችሁ የመጣሁት ምርት ኬክ፣ ተበልቶ የማይጠገብ ኬክ እየላችሁ መጥቻለሁ። ከወደዳችሁት ላይክ ሼር እያደረጋችሁ አበረታቱኝ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። የዚህ ቻናል አዲስ የሆናችሁ ላይክ ሼር እያደረጋችሁ የደውል ምልክቷን እየተጫናችሁ የምለቀው ቪዲዮ ወደ እናንተ ሊደርስ ጋብዛችኋለሁ። በጣም የሚጣፍጥ ምርት ኬክ ነው የሰራሁት። እንግዲህ ካሰራሩ የተጠቀምኩትን ስላልቀረጥኩት ለወደፊት እንግዲህ የተጠቀምኩትን ሁሉ እየቀረጬ አሳያችኋለሁ። አብረን እንሰራለን ማለት ነው። ዛሬ ያሁኑ ስለቸኮልኩኝ ዝም ብዬ ነው እንትኑ ብቻ ነው ከሰራሁት በኋላ የቀረጥኩት። በጣም የሚጣፍጥ ተበልቶ የሚጠገብ ኬክ ነው። ይህን ኬክ ስሰራ እንግዲህ የተጠቀምኩት አንድ ብርጭቆ ወተት፣ ግማሽ ብርጭቆ ዘይት፣ ግማሽ ብርጭቆ ስኳር፣ ቤኪንግ ፓውደር ብቻ የተጠቀምኩት ማለት ነው። ኬኩን በዛው ልክ ማለት ነው። እን እሀም አልተጠቀምኩው በዚህ በአራቱ አይነትን የተጠቀምኩት ሁለት እንቁላል ተጠቅሜ ያለሁን በጣም የሚጣፍጥ ፍርፍር ያለ ተበልቶ የሚጠገብ ኬክ ነው። የላቸው የመጣሁት ከላይ እንግዲህ ክሬም ተጠቅሜ ያለሁን የራሱ ክሬም

ሰላም ጤና ይስጥልኝ። ወደ ቻናሌ ቤተሰቦች እንዴት ናችሁ? እኔ ጋር ሰላም ነው። ዛሬ ደግሞ እየላችሁ የመጣሁት ምርት ኬክ፣ ተበልቶ የማይጠገብ ኬክ እየላችሁ መጥቻለሁ። ከወደዳችሁ ላይክ ሼር እያደረጋችሁ አበረታቱኝ። ቤተሰብ ያልሆናችሁ ቤተሰብ ሆኑ፣ የዚህ ቻናል አዲስ የሆናችሁ ላይክ ሼር እያደረጋችሁ የደውል ምልክቷን እየተጫናችሁ የምለቀው ቪዲዮ ወደ እናንተ ሊደርስ ጋብዛችኋለሁ። በጣም የሚጣፍጥ ምርት ኬክ ነው የሰራሁት። እንግዲህ ከአሰራሩ የተጠቀምኩትን ስላልቀረጥኩት ለወደፊት እንግዲህ የተጠቀምኩትን ሁሉ ቀርጬ አሳያችኋለሁ። አብረን እንሰራለን ማለት ነው። ዛሬ አሁን ስለቸኮልኩኝ ዝም ብዬ ነው እንትኑ ብቻ ነው ከሰራሁት በኋላ የቀረጥኩት። በጣም የሚጣፍጥ ተበልቶ የማይጠገብ ኬክ ነው። ይህን ኬክ ስሰራ እንግዲህ የተጠቀምኩት አንድ ብርጭቆ ወተት፣ ግማሽ ብርጭቆ ዘይት፣ ግማሽ ብርጭቆ ስኳር፣ ቤኬጅ ቦደር ብቻ የተጠቀምኩት ማለት ነው። ኬኩን በዛው ልክ ማለት ነው እንጂ እሁዋም አልተጠቀምኩኝም። በዚህ በአራቱ አይነትን የተጠቀምኩት ሁለት እንቁላል ተጠቅሜ ያለሁኝ። በጣም የሚጣፍጥ ፍርፍር ያለ ተበልቶ የሚያጠገብ ኬክ ነው እየላቸው የመጣሁት ከወደዳችሁት ላይክ እያደረጋችሁ አበረታቶች። በሌላ ስተየምንገናኝ ደግሞ ሰላማችሁ ከላይ እንግዲህ ክሬም ተጠቅሜ ያለሁኝ የራሱ ክሬም እናንተ ፎስፎስ ነው የሚባለው አይደል? ይሄ እሱ ፈጭቼ ነው የተጠቀምኩት። በጣም ቁጭር አረቦች ራሱ በጣም ነው የወደዱት። በጣም መሻላ ነው እና ሸላይ እያደርጋቸው አበርታቱ። ቤተሰብ ያለናቸው ቤተሰብ ሆኑ። እወዳችኋለሁ። ወደፊት ደግሞ ከአሰራሩ እየላችሁ መጣለሁኝ። እንደምትወዱት ተስፋ አደርጋለሁ። ሰላም ጤና ይስጥልኝ። ወደ ቻናል የቤተሰቦች እንዴት ናችሁ? እኔ ጋር ሁሉ ሰላም ነው። ዛሬ ደግሞ እየላችሁ የመጣሁት ምርት ኬክ ተበልቶ የማይጠገብ ኬክ እየላችሁ መጥቻለሁ። ከወደዳችሁት ላይክ፣ ሼር እያደረጋችሁ አበረታቱኝ። ቤተሰብ ያለሆናቸው ቤተሰብ ሆኑ። የዚህ ቻናል አዲስ የሆናችሁ ላይክ ሼር እያደረጋችሁ የደውል ምልክቷን እየተጫናችሁ የምለቅቀው ቪዲዮ ወደ እናንተ ሊደርስ ጋብዛችኋለሁ። በጣም የሚጣፍጥ ምርት ኬክ ነው የሰራሁት። እንግዲህ ከአሰራሩ የተጠቀምኩትን ስላልቀረጥኩት፣ ለወደፊት እንግዲህ የተጠቀምኩትን ሁሉ እየቀርጄ አሳያችኋለሁ። አብረን እንሰራለን ማለት ነው። ዛሬ አሁን ስለቸኮልኩኝ ዝም ብዬ ነው እንትኑም ብቻ ነው፣ ከሰራሁት በኋላ ቀረጥኩት። በጣም የሚጣፍጥ የሚ ተበልቶ የማይጠገብ ኬክ ነው። ኬን ኬክ ሰራ እንግዲህ ተጠቀምኩት፣ አንድ ብርጭቆ ወተት፣ ግማሽ ብርጭቆ ዘይት፣ ግማሽ ብርጭቆ ስኳር፣ ቢኪጅ ወደር ብቻ ነው ተጠቀምኩት ማለት ነው። ቲኬኩን በዛው ልክ ማለት ነው እንጂ ለሁአ ማለት ተጠቀምኩኝ በዚህ በአራት ወይ ተጠቀምኩት፣ ሁለት እንቁላል ተጠቅሜ ያለሁኝ በጣም የሚጣፍጥ ፍርፍር ያለ ተበልቶ የሚጠገብ ኬክ ነው። እያላችሁ የመጣሁት ከወደዳችሁ ሊት ሼር እያረጋችሁ አበረታቱኝ። በሌላ አስተምንገናኝ ደግሞ ሰላማችሁ ስትበልልኝ። ከላይ እንግዲህ ክሬም ተጠቅም ያለሁኝ የራሱ ክሬም፣ እናንተ ፎስፎስ ነው የሚባለው አይደል? ይሄ እሱ የተጠቀምኩት በጣም አረቦች ራሱ በጣም ነው የወደዱት በጣም መሻላ ነው እና ሸርበት ያርጋችሁ አብርታችሁ ቤተሰብ ሆኑ ወዳችኋለሁ። ወደፊት ደግሞ ከአሰራሩ እየላችሁ መጣለሁ። ደምትወዱት ተስፋ አድርጋለሁ።